ሰላም፣ ጤና ይስጥልን ውድ የሀበሻ አዲስ ዩቲዩብ ቻናል ተከታታዮቻችን፣ እንደምናላችሁ። ለመንገድ በተሰኘው ፕሮግራማችን የተለያዩ ርዕሶችን ለእናንተ ይጠቅማሉ ያልናቸውን እናደርሳለን። ዛሬም ደግሞ ለመንገዳችሁ እንዲሆናችሁ እንዲሁም ደግሞ ለጤናችሁ እንዲሆን የቴምር ጥቅምን ይዘንላችሁ ቀርበናል። ቴምርን በመመገብ የምናገኛቸው የጤና በረከቶችን እንመለከታለን። የመጀመሪያው ለቆዳ ችግር ቴምር የቆዳ ችግሮችን በማስወገድም መልካም ዝና አለው። ጸጉርን በማፋፋት የጸጉር መሳሳትንም ይከላከላል። በርከት ያሉ ቪታሚኖችና ሚነራሎችንም በመያዙ ለጤናችን በርካታ ጠቀሜታዎች እንዳሉት ይነገርለታል። ኃይል ሰጪ ፋይበር፣ እንዲሁም ካልሽየም፣ አይረን፣ ፎስፈረስ፣ ሶዲየም፣ ፖታሲየም፣ ማግኒዚየም እና ዚንክ ሚነራሎችን በቴምር ውስጥ የሚገኙ በመሆኑ ቴምርን ለጤና ጠቃሚ ያደርጉታል። ሌላው ሰውነታችንን በማጽዳት በአልኮል መጠጣት ሳቢያ ሰውነት ውስጥ የሚከማቸውን መርዛማ ኬሚካሎች ከሰውነታችን ውስጥ ለማስወገድም ይረዳናል። ቴምር ቴምር ሌላው ጥቅሙ የሆድ ድርቀትን ይከላከላል። ቴምር በባህሪው የማለስለስ ባህሪ ስላለው ምግብ በአንጀታችን ውስጥ በቀላሉ እንዲዘዋወር በማድረግ የሆድ ድርቀትን ለመከላከል ይረዳል። ለዚህም ይረዳን ዘንድ ቴምሩን በውሃ ውስጥ ዘፍዝፈን በማሳደር ጠዋት ላይ መመገብ ይመከራል። ሌላኛው ጥቅሙ ለአጥንት ጤንነትና ጥንካሬ ነው። በቴምር ውስጥ የሚገኙትን ሚነራሎች ለአጥንታችን ጥንካሬና ጤንነት እጅጉን ጠቃሚ እንደሆኑ ይነገራል። ቴምርን እንደ ሴሌኒየም፣ ማንጋኒዝ ማንጋኒዝ፣ ኮፐርና ማግኒዚየም ማዕድናትን በውስጡ በመያዙም ለአጥንት ጤናማ እድገትና ጥንካሬ ጠቃሚ ነው። ሌላው ጥቅሙ ደም ማነስን ይከላከላል። ቴምር በውስጡ በያዘው ከፍተኛ የምግብ ማዕድናት ንጥረ ነገሮች ክምችት የደም ማነስ ችግር ላለባቸው ሰዎች እጅጉን ጠቃሚ ነው። ሌላው ጥቅሙ አለርጂን ይከላከላል። ቴምርን ከሌሎች ለየት የሚያደርገው አለርጂን ለመከላከል የሚረዳውን ሰልፈር ንጥረ ነገር በውስጡ በመያዙ ነው። ስለዚህ ቴምርን አዘውትረን የምንመገብ ሰዎች ለተለያዩ አይነት አለርጂዎች የመጋለጥ እድላችን እጅጉን እንዲቀንስ እንደሚያደርገው ይነገርለታል። ሁላችንም በየዕለት ምግባችን ላይ ቴምርን በመጠቀም ጤናችንን እንጠብቅ እንላለን።